እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ እንዲሁ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን በስፋት እናነሳለን። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘውም፣ ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር። ሉዊስ ዲያስ ከ60 ሚሊዮን ዩሮ በላይ ዋጋ ከቀረበ ክለቡን ለመልቀቅ የሊቨርፑልን ቁርጠኝነት ወይም ቃል ኪዳን አለው እየተባለ ይገኛል። ሊቨርፑል አሁን ላይ ባርሴሎና ለመክፈል ያሰበውን 80 ሚሊዮን ይሮ አካባቢ እየጠበቀ እንደሆነና እየጠየቀ እንደሆነ የሚያሳዩ መረጃዎች ይወጣሉ። ነገር ግን ትላንትና ምሽት ከወጡ ዘገባዎች ጋር በተያያዘ እንግዲህ ባርሴሎናዎች አሁን ላይ ኒኮ ዊሊያምስን ለማስፈረም ሙከራዎችን ማድረጋቸውን እየቀጠሉ ስለሆነ ምናልባት የልዊስ ዲያዝን ዝውውር እንግዲህ ቸል ሊሉት እንደሚችሉ የሚያሳዩ መረጃዎች ይወጣሉ። ነገር ግን ሌዊስ ዲያዝ ከባርሴሎና በተጨማሪ ግን የሳዑዲ ፕሮሊግ ክለቦችም የዚህ ተጫዋች ፈላጊዎች እንደሆኑ የሚታወቅ ጉዳይ ነው። ሊቨርፑል በሁጎ ኤኪቲኬ ዝውውር ላይ ከአይንትራክ ፍራንክፈርት ጋር ንግግር አድርጓል። ይህንን ዝውውርም ሊቨርፑል በተሻለ ሁኔታ እየመራው እንደሚገኝ ጭምር ነው ዘገባዎች እየጠቆሙ የሚገኙት። ፍሎሪያን ቬርትስ በዚህ ክረምት ወደ ባየር ሚኒክ በመሄድ የበለጠ ገቢ ያገኝ ነበር። ነገር ግን በሊቨርፑል ላይ ነበር ፍላጎቱ እንዲሁ ደግሞ ለዚህ ቡድንም ለመፈረም ከስምምነትም ደርሰዋል። ሊቨርፑልና ሌቨርኩዘን ረቡ እንግዲህ ከስምምነት ላይ ደርሰዋል። በክለቦቹ መካከል ያለው ውልም በጠበቆች ተዘጋጅቶ በጽሁፍም ቀርበዋል። አሁን ላይ በዝውውሩ ላይ የሚቆም ምንም ነገር የለም። ሕክምናውን በአጭር ጊዜ ውስጥም ያከናውናል ተብሎ እንደሚጠበቅ ነው የጀርመኑ ሚዲያ ቢልድ እየዘገበ ሚገኘው። ሊቨርፑል ከፍሎሪያን ቬርትስ ቤተሰብ ጋርም እንዲሁ ለብዙ ዓመታት ግንኙነት ነበራቸው። በቀድሞ ክለቡ ኮሎኝ በአስራዎቹ እድሜ ውስጥ እያለ ጨምሮ ሊቨርፑሎች እንግዲህ እንን ተጫዋች ሲከታተሉት እንደነበር የሚያሳዩ ዘገባዎች ይወጣሉ። ጋላታሳራይ አሁንም በከፍተኛ ደረጃ ግብ ጠባቂው ላይ በንቃት እየፈለገ ነው። ከሌሎች መካከልም ከጥቂት ሳምንታት በፊት ለአሊሰን ቤከር ተጨባጭ ጥያቄዎችን ማቅረባቸው የሚታወስ ነው። ሆኖም ግን አሊሰን ቤከር አልተቀበለውም ከሊቨርፑል ጋር እስከ 2027 ድረስም ኮንትራት እንዳለው የሚያሳዩ መረጃዎች እየወጡ ነው። ስለዚህ በሊቨርፑል እንደሚቆይ እየተረጋገጠ ነው። ጋላትሳራይ ግን እንግዲህ ግብ ጠባቂያቸው ፈርናንዶ ሞስሌራን እንግዲህ ከአጡት በኋላ በዚህ ክረምት ይህንን ተጫዋች ለማስፈረም ፍላጎት የነበራቸው ቢሆንም አሁን ላይ ግን ይህንን ነገር ማግኘት እንደማይችሉ ነው ዘገባዎች የጠቆሙት። የፍሬድሪኮ ኪያዛ ፍላጎት በክለብ ውስጥ ካሉት ሁሉ ጋር ጥሩ ግንኙነት ቢኖረም ሊቨርፑልን ለቆ በሚቀጥለው የውድድር ዘመን በቋሚነት መጫወት ይፈልጋል። ፍሬድሪኮ ኪያዛ ወደ ጣሊያን መመለስም ቅድሚያ የሚሰጠው ጉዳይ እንደሆነ ጭምር ነው ፋብሪትሲዮ ሮማኖ መረጃውን እያጋራ የሚገኘው። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። የጊዜ ጉዳይ እንጂ ሚኬል አርቴታ ከአርሰናል ጋር ትልልቅ ዋንጫዎችን ማሸነፉ አይቀሬ እንደሆነ ዘገባዎች ያሳያሉ። ይህንን የተናገረው ስፓንያርዳዊው የሪያል ማድሪድ አሰልጣኝ ሻቪ አሎንዞ ነው። ሻቪ አሎንዞ ይናገራል ስለ ሚኬል አርቴታ፦ በእኛ ሰፈር ውስጥ በእግር ኳስ ጨዋታዎች ላይ እብድ የሆነ ሰው አለ። እሱም ሚኬል አርቴታ ይባላል። ከሱ ጋር ብዙ የልጅነት ታሪኮች አሉ። አርቴታ ከእኔ በበለጠ ስለ ኳስ በደንብ ያውቃል። ብዙ ነገሮችን አስተምሮኛል። አሁን ሁለታችንም አሰልጣኝ ከሆንን በኋላ ባለን የእረፍት ጊዜ ላይ እንገናኛለን፣ እንደዋወላለን። አሁንም እንደ ልጅነታችን የልብ ወዳጆች ነን። አርቴታ በአሁኑ ሰዓት ዓለም ላይ ካሉ ምርጥ አሰልጣኞች መካከል አንደኛው ነው። አርሰናልን እጅግ ለውጦታል። በእርግጠኝነት አርቴታ ከአርሰናል ጋር ትልልቅ ስኬቶችን የሚጎነጸፍበት ጊዜውም በቅርቡ ይመጣል። እሱ ሁሌም ለውጥን ስኬትን የሚፈልግ አይነት ድንቅ አሰልጣኝ ነው ሲለም ምስ እንግዲህ አክብሮታል ሚኬል አርቴታን በተመለከተ ነው ሻቪ አሎንዞ የተናገረው። እናም አርቴታ በጣም ልዩ ሰው ነው። የጊዜ ጉዳይ ካልሆነ በስተቀር አርቴታ በአርሰናል ቤት የተሻሉ ነገሮችንና ትልልቅ ዋንጫዎችን ከፍ ማድረግ የሚችል አቅም እንዳለው ብቃቱም እንዳለው ጭምር በደንብ አውቃለሁ ሲል ጭምር ነው ሻቪ አሎንዞ ስለ ሚኬል አርቴታ ሀሳቡን የተናገረው። ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ አንድ መረጃ አጋርቷል። አርሰናል ከቪክተር ዮከርሽ ጋር ግንኙነት እያደረገ እንደሚገኝ ነው የገለጸው። በተለይ ዛሬ የወጡ ከወደ ፖርቱጋል የወጡ መረጃዎች፣ በተለይ ሪከርድ ፖርቱጋል የተባለው መረጃ ምንጭ እንደገለጸው ከሆነም ተጫዋቹ ከማንቸስተር ዩናይትድ ይልቅ ወደ አርሰናል ማምራት እንደሚፈልግ ና የማንቸስተር ዩናይትድ ጥያቄን ውድቅ አድርጓል የሚሉ መረጃዎች ዛሬ እየተሰሙ ይገኛሉ ና ይህንን በተመለከተ እንግዲህ አርሰናሎች የአጥቂ መስመር ተጫዋች ለማስፈረም ትልቅ ፍላጎት ያለው ክለብ ነው አርሰናል በዘንዶ የዝውውር መስኮት እንግዲህ አርሰናል አጥቂ ያስፈርማል ተብሎ በእርግጠኝነት እየተነገረ ይገኛልና ዋነኛ እቅራቸው ምናልባት ቤንጃሚን ሸስኮ አሊያ ደግሞ ቪክተር ዮከርሽን እንደሆነ እየተገመተ ይገኛል። ቪክተር ዮከርሽን ለማስፈረም አሁን ላይ ትልቅ እድል እንዳለው ነው እየተገለጸ የሚገኘው። ይህ የ27 ዓመት ኮኮብ በዘንዶ የውደድር ዓመት 50 ና ከ50 በላይ ገቦችን ለክለቡ ማስቆጠር የቻለበትን የውደድር ዓመት ነው ያሳለፈው ና አሁንም እንግዲህ ወደ አርሰናል ሊቀላቀል የሚችልበት እድል ትልቅ እንደሆነ ነው ፋብሪሲዮ ሮማኖ ዛሬ ባወጣው መረጃ ላይ ይፋ ያደረገው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ቶተንሃም ኢኒዮስን ሊከስ ነው። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የሰር ጂም ራትክሊፍ ኩባንያ ኢኒዮስን ሊከስ መሆኑን ተሰምቷል። ቶተንሃም ሆትስፐርሶች እንግዲህ ክሱን የሚያቀርቡበት ምክንያትም ኢኒዮስ ከክለቡ ጋር ያለውን የስፖንሰርሺፕ ስምምነት ከሁለት ዓመታት አስቀድሞ ለማቋረጥ ከውሳኔ መድረሱን ተከትሎ እንደሆነም ነው ታማኙ ጋዜጣ ቴሌግራፍ እያስነበበ እንደሚገኝ እየተገለጸ የሚገኘው ናይጄሪያዊ አጥቂ ቪክተር ኦስሜን 12 ሚሊዮን ዩሮ ዓመታዊ ደሞዝን እየጠየቀ ይገኛል ማንቸስተር ዩናይትድ ከቪክተር ኦስሜን ጋር ውይይቶችን ማድረግም እንደቀጠሉ ጭምር ነው ፉት መርካቶ እየገለጸ የሚገኘው ነገር ግን ተጫዋቹ 12 ሚሊዮን ዩሮ ዓመታዊ ደሞዝ እየጠየቀ እንደሚገኝ የሚያሳዩ መረጃዎችም እየወጡ ይገኛሉ ከቪክተር ዮከርሽ ጋር የተያዙ ጉዳዮችን እናልሳ የማንቸስተር ዩናይትድ የልብ ደጋፊ እንደሆነ ይታወቃል ዩሴን ቦልት እንግዲህ ይህ የቀድሞ የመቶ ሜትር ሯጭ የአጭር ርቀት የመቶ ሜትር ብቻ ሳይሆን የሁለት መቶ ሜትርም እንዲሁ ደግሞ ሌሎች ርቀቶች ላይም ሲሳተፍ እናስታውሰዋለን። የአጭር እንግዲህ ርቀቶች ንጉሥ እንደነበር የምናስታውሰው ዩሴን ቦልት የቪክተር ጊዮከሬሽም ከማንቸስተር ነትር ጋር ስለመያያዙ ተጠይቆ ምላሹን ሰጥቷል። በማንቸስተር ዩናይትድ ቤት ላይውን መፈልገው አጥቂ ነው። ዝውሩ በሩበን አሞሪ ምክንያት እውን ለመሆንም እንደሚቃረብ ይሰማኛል። ፊርማውን ለማንቸስተር ያኖራል ብዬ አስባለሁ ሲል የተናገረው ስፖርቲንግ ሊዝበን ለተጫዋቹ እየጠየቀ ባለው ዋጋ ምክንያት ትንንሽ ነገሮች እንግዲህ ያሉ ይመስለኛል። ነገር ግን ገንዘቡን እንደምንከፍል ዝውሩን ማጠናቀቅ እንደምንችል ተስፋ አደርጋለሁ ሲል የተናገረው በጉጉት እጠብቀዋለሁ። ወጥ አቋም ያላቸው አጥቂዎችም ያስፈልጉናል ሲልም ጭምር ነው የተናገረው የሴም ባውልት ማንቸስተር ዩናይትዶች እንግዲህ አሁንም እንግዲህ የዚህን ተጫዋች ዝውውር ጉዳይ እንግዲህ እንደማይተዉት ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች አሁንም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ሪዮ ፈርዲናንድ በቪክተር ዮከርሽ ዝውውር ዙሪያ ላይ ሀሳቡን ሰጥቷል። ፍሬዴሪኮ ቫራንዳስ እኔ ለመልቀቅ እስኪስማማ ድረስም የቁም ቅዠት ሆኜበት ነበር በሊድ ስም ይህንኑ አድርጌ ያለሁት። ማንቸስተር ዩናይትድ በእኔ ላይ ፍላጎት እንዳሳየ ስሰማ ሊድስ ዩናይትሮች እኔን ለመልቀቅ ይፈቅዱ እንደሆነ ማወቅ ነበረብኝ። ከዚያም ቀጥ ብዬ አስተዳደሩ ቢሮ ገባሁኝና እንዲህ አልኩት፣ ስማኝ እኔን መሸጥ እንደምትፈልጉ አውቃለሁ። እንግዲህ እዚህ እዚህም እዚያም በጥቂት ሚሊዮኖች ምክንያት ሰጥ አገባ ውስጥ መግባት አልፈልግም። ከዚያም መጠበቅ ጀመርኩኝ። ደቂቃዎችንም አለፉ፣ ሰዓታትም ነጎዱ። በስተመጨረሻም ስምምነት ተጠናቀቀም። እዚህ ጋር ግን መናገር የሚፈልገው ነገር ጉዳዩ በቀላሉ የተፈታ ነገር አይደለም በወቅቱ እጅግ ችክ ብዬበት ነበር የምውለው። የእሱ ወይም የፍሬድሪኮ ቫራንዳስ ቢሮ ውስጥ ነው። ለዛ መውጣት አይችልም። አልጋው ውስጥም፣ በኩሽናውም ውስጥ በመኝታ ቤቱም ፊት ለፊት ውስጥ ብዬ እመጣበታለሁ። በጭራሽ ከዓይኑ አልጠፋም ነበር እሱም እኔም ከአጠገቡ መራቅ እንግዲህ ተሰኘና ይህን ነገር አደረገ ሲልም ጭምር የተናገረው የፈረንሳዩ ክለብ ሞናኮ በክለባቸው የሚገኘውን ብራዚላዊ የቀኝ መስመር ዊንግባክ ባክ ቫንደርሰር ፔሬራ ላይ የ30 ሚሊዮን ዩሮ የሽያጭ ዋጋ ለጠፋውበታል። ማንቸስተር ዩናይትዶች ብራዚላዊውን የቀይ መስመር ዊንግ ባክ ቫንደርሰንን ለረጅም ጊዜ ሲፈልጉት ቆይተዋል። ስለ ቫንደርሰን የዝውውር ሁኔታም ለማወቅ ጥያቄዎችን ጠይቀዋል። ለፈረንሳይ ክለብ ሞናኮ የዝውውር ጥያቄ የማቅረብ ፍላጎትም አላቸው። ነገር ግን እስካሁን ድረስ ለሞናኮ የቀረበ ምንም አይነት የሆነ ጥያቄ እንደሌለ ጭምር ነው ሩዲ ጋሌቲ መረጃውን እያጋራም የሚገኘው። ማንቸስተር ዩናይትድ ፉክክሩን አሸንፈው ተጫዋቾቹን የግላቸው እንደሚያደርጉ እርግጠኞች ናቸው። በእንግሊዙ ክለብ ብሬንትፈርድ ድንቅ ጊዜን ያሳለፈው ካሜሮናዊው የቀይ መስመር አጥቂ ብሪያን ኤምቤሞን ለማስፈረም የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ ና የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ ተፋጠዋል። ሁለቱ የእንግሊዝ ክለቦች ብሪያን ኤምቤሞ ላይ በጥብቅ እንግዲህ የሆነ ፍላጎት አላቸው። ነገር ግን ማንቸስተር ዩናይትድ ከቶትንሃም ሆትስፐርስ ከባድ ፉክክር ቢገጥማቸው ተጫዋቹን ማስፈረም እንደሚችሉ እርግጠኞች ናቸው። ተጫዋቹም ቢሆን ማንቸስተር ዩናይትድን ይመርጣል ይመጣል የሚል እምነት ነው ያለው። በቶተናም ሆት ስፐርስ በኩል ተጫዋቹን ማስፈረም ይቻላል የሚል እምነት አለ። ብሪያኒም ቤሞ ከለንደን ሳይወጣም በለንደን መቆየትን ይመርጣል የሚል እሳቤም አለ ና በስፐርሶች በኩል ይህን ነገር እያሰቡት እንደሚገኙ ነው ግሬም ቤሊ እየዘገበ የሚገኘው። ነገር ግን ማንቸስተር ናይትድን ቅድሚያ ሊሰጥ እንደሚችል ግን የሚያሳዩ መረጃዎች አሁንም እየወጡ ነው። ማንቸስተር ናይትድ ከሰር አሌክስ ፈርጉሰን እንግዲህ አስተዳደር በኋላ ለአመታት የወረደ ብቃት እያስመለከተ ቆይቷል። በተጠናቀቀው የውድድር ዓመት ደግሞ ማንቸስተር ዩናይትድ በፕሪሚየር ሊጉ አይቶት የማያውቀውን አስከፊ ውጤት አስመዝግቦ ነው ያጠናቀቀው። ነገር ግን በሜዳ ላይ ይህንን ደካማ እንቅስቃሴ እያሳየ እንኳን ከሜዳ ውጭ ባሉ ጉዳዮች ያለውን ጠንካራ ጎን ወደታች አላሽቆለቆለም። እንደ ሜል ስፖርት ዘገባ ከሆነ በተጠናቀቀው የ2024-2025 የእንግሊዝ ፕሪሚየር ሊግ የውድድር ዓመት በስፋት በቀጥታ በቴሌቪዥን ስርጭት ከፍተኛ ተመልካች ያገኘው ክለብ ማንቸስተር ዩናይትድ ነው። ነገር ግን ማንቸስተር ዩናይትድ በዚህ ረገድ አንደኛ ደረጃ ላይ ሆኖ ቢያጠናቅቅም ከሌሎች ዓመታት አንጻር ግን ዝቅ የማለት አዝማሚያ ግን ተስተውለውበታል የሚል መረጃ ነው የወጣው። የአሌሃንድሮ ጋርናቾ ወኪል ከሰሞኑ ተጫዋቹ ዩናይትድን የሚለቅበት መንገድን ለመፍጠር ከበርካታ አካላት ጋር ንግግሮችን እያደረገ ነው። ተጫዋቹ በፕሪምየር ሊጉ የመቆየት ፍላጎት ያለውም መሆኑን ተከትሎም የተጫዋቹ ወኪል ቅድሚያ የሰጠው በሊጉ ክለቦች ውስጥ እንደሆነ ነው። ፋብሪሲዮ ሮማኖ መረጃውን እያጋራም የሚገኘው ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ የ18 ዓመቱን ፈረንሳዊ አጥቂ መሐመድ ውሳን ጌሬን ከፓሪስ ሳን ዠርሜን በአምስት ዓመታት ኮንትራት ሊያስፈርሙ ነው። ኮንትራቱ አልቆበታል እናም በነጻ ዝውውር ይቀላቀላል ተብሎ ይጠበቃል ሲል ነው አርኤም ሲ ስፖርት እየዘገበ የሚገኘው ነው። በኤሪክ ቴንሃግ የሚመራው ባየር ሌቨርኩዘን ደግሞ ጄምስ ማኬቲን ለማስፈረም ለማንቸስተር ሲቲ ጥያቄ ለማቅረብ ዝግጁ ናቸው። ተጫዋቹ ክለቦቹ የሚስማሙ ከሆነ ሌቨርኩዘንን ለመቀላቀል ዝግጁ ነው ተብሎም ይታሰባል። እንዲሁም ማንቸስተር ሲቲም ለተጫዋቹ 25 ሚሊዮን ፓውንድና ሌሎች ተጨማሪ ክፍያዎችንም እንደሚፈልጉ ጭምር ነው ስካይ ስፖርት እየገለጸም የሚገኘው። ማንቸስተር ሲቲና ሴቬሬኒ ፓን ሁሉንም ዶክመንቶች ተፈራርመው ጨርሰዋል። የሕክምና ምርመራውም ለሰኙ ቀጠሮን ለተያዘለት ነው። ፋብሪት ሲዮ ሮማኖ መረጃውን ያጋራው። ሪያል ማድሪድን ደግሞ እንመልከት። አልቫሮ ፈርናንዴስ ካሬራ ስለ ማስፈረም ብዙ ይፋዊ ጥያቄዎች ቀርበው ነበር። ነገር ግን ሁሉም አሳማኝ ያልነበሩ ይፋዊ ጥያቄዎች እንደነበሩ ነው መረጃዎች እየወጡ የሚገኙት። በተለይ የቤኔፊካው ፕሬዚዳንት ሩዊ ኮስታ ነው ይህንን ሀሳብ የሰጠው። በዩናይትድ ስቴትስ ኦፍ አሜሪካ በእግር ኳስ ጨዋታዎች በስቴዲየሙ ብዙ ደጋፊዎች የተገኙበት ጨዋታ በሪያል ማድሪድና ማንቸስተር ዩናይትድ መካከል የተደረገ ጨዋታ ሆኖ ቀጥሏል። እንደ አውሮፓያኑ አቆጣጠር በ2014 በሚሽጋን ሪያል ማድሪድና ማንቸስተር ዩናይትድ መካከል የተደረገው ጨዋታ 109,318 ደጋፊዎችን ይዘው እንደነበር የሚያሳዩ መረጃዎች ኢኤስፒኤን አውጥቷል። በአሜሪካ ደግሞ አሁን ላይ የዓለም ክለቦች ዋንጫ መደረግ ይጀምራል። ኢንተር ማያሚ ከአል ሂላል ጋር በሚያደርጉት ጨዋታ የመክፈቻው ጨዋታ ይደረጋል ተብሎ እንደሚጠበቅ ነው መረጃዎቹ የወጡት። ቸልሲን እንመልከት። ማትላው ይናገራል ፔትሮቪች ማሬስ ካለሚጠቀማቸው ተስማሚ አይደለም ነገር ግን ፔትሮቪች ጭንቅላት ያለው ሰው ነው ብዬ አስባለሁ። የራሱን ዋጋ በግልጽ ያውቃል ሲልም ጭምር ነው ማትላው የተናገረው። ሮሚዮ ላቪያን በተመለከተ ሁላችንም ተፎካካሪዎች ነን ሲል ይናገራል። የክለቦች የዓለም ዋንጫን አሸንፈን ታሪክ መስራት እንፈልጋለን። ምክንያቱም ይህ አጋጣሚ ሁልጊዜ የሚከሰት ነገር አይደለም። እስካሁን በኤንዞ ማሬስካ ስር መሰልጠን በጣም ደስ የሚል ነገር ነው። እሱ የቀድሞ የእግር ኳስ ተጫዋች ነው። በዚህ ተጫዋቾች ደግሞ አንዳንድ ጊዜ ምን አይነት ስሜት እንደሚሰማቸው የሚረዳ አሰልጣኝ ነው ሲልም ነው የተናገረው። ኤንዞ ማሪስካ ደግሞ ይናገራል። ዴላፕን በሲቲ ከ21 አመት በታች በነበረበት ጊዜ አሰልጠኛዋለሁ። እሱ ቀድሞውኑ ፕሪምየር ሊጉ ላይ ልምድ አለው። ከኢፕስዊች ታውን ጋር ወርዷል፣ ነገር ግን 12 ጎሎችን ግን በግሉ አስቆጥሯልና ጠንካራ የውድድር አመት በራሱ አስመዝግቧል ነው ያለው። ኤንዞ በዘንድሮ የውድድር አመት በ37 የሊግ ጨዋታዎች 71 ታክሎችን ነው ያደረገው ኤንዞ ፈርናንዴስ፣ በየጨዋታው ደግሞ ሁለት ታክሎች ማለት ነው። ይህ ቁጥር ደግሞ የተሳካና ያልተሳካ ታክልን ጨምሮ ነው። እናም የተከላካይ አማካይ ቦታ ላይ ከካይሴዶ ጋር ተጣምሮ ከዚህ በላይ ታክሎችን ማድረግ ይኖርበታል ተብሎ ይታሰባል። በሁለት የተከላካይ አማካይ የሚጫወቱ ከሆነ ሁለቱም የተከላካይ አማካዮች ካይሴዶ እንደ እንዲሁ ደግሞ ሌሎችም ካይሴዶን የመሰለ ተጫዋችም እንዲሁ ማሰለፍ እንደሚጠበቅባቸው ነው የሚታመነው። ቶሲን አደር ቤዮም ይናገራል። በእርግጥ በክለቦች ያለም ዋንጫ ብዙ ከባባድ ቡድኖች አሉ፣ ምንም ነገር ሊፈጠር እንደሚችል በፍጹም አታውቅም፣ ሲልም ጭምር ነው ሀሳቡን የሰጠው። ቶም ክሌቨር ላይ በኃላፊነት ተሹመዋል። እንግሊዛዊው የቀድሞ የመሀል ሜዳ ተጫዋች የነበረው ቶም ክሌቨር ላይ ፕሌማውዝን በኃላፊነት መረከቡ ይፋ ተደርጓል። ፕሌማውዝ በዚህ ዓመት ከሻምፒዮንሺፕ መወረዱን ተከትሎ በሚቀጥሉ ዓመት በሊግ አንድ ነው የሚወዳደረው። አሰልጣኝ ቶም ክሌቨር ላይ በቀጣይ የሊግ አንዱን ክለብ ፕሌማውዝን ለሶስት ዓመታት ለማሰልጠን ፊርማውን አኑሯል። የመጀመሪያው አሰልጣኝነት ሕይወቱን በዋትፈርድ የጀመረው ቶም ክሌቨር ላይ ባለፈው ግንቦት ወር ከ14 ወራት በኋላ ከክለቡ ጋር መለያየቱ አይዘነጋም። የቀድሞ አማካይ ቶም ክሌቨር ላይ ዋትፈርድን በ59 ጨዋታዎች መርቶ ሀያ ማሸነፍ ሲችል በሻምፒዮንሺፑ አስራ አራተኛ ደረጃን ይዞ አጠናቀዋል። የ35 አመቱ የቀድሞ ማንቸስተር ዩናይትድ እና ዋትፈርድ ተጫዋች ቶም ክሌቨር ላይ ከሁለት አመታት በፊት ጫማውን መስቀሉ ደግሞ አይዘነጋ። አልአህሊ የአፍሪካን ምርጥ ቡድን ነው ብለዋል ሃቪየር ማስኬራ ነው። የኢንተር ማያሚው አሰልጣኝ ሃቪየር ማስኬራ ነው እንግዲህ የዛሬ ሌሊት ተጋጣሚያቸው የግብፁ አልአህሊ ጠንካራ መሆኑን ይገልጻሉ። አልአክሊ ከአፍሪካ ምርጥ ቡድኖች አንዱ ነው ያሉት አሰልጣኙ እነሱ ጠንካራ መሆናቸውን እናውቃለን፣ ጥሩ ጨዋታ እንጠብቃለን ያለው አክለውም አብዛኛው ጊዜ የሀገሪቱ ሊግ ዋንጫዎችን የሚያሸንፉት እነሱ ናቸው። አዳዲስ ተጫዋቾችም እንዳስፈረሙ እናውቃለን ሲል ተናግሯል። አሰልጣኝ ሃቪየር ማሴራኖ እንግዲህ እያይዞም በዛሬው የዓለም ክለቦች ዋንጫ መክፈቻ ጨዋታ ጆርዲ አልባ በጉዳት ምክንያት እንደማይሳተፍም አረጋግጠዋል። የዓለም ክለቦች ዋንጫ ውድድር ዛሬ ሌሊት ዘጠኝ ሰዓት ሲል ነው ኢንተር ማያሚና አልአህሊ በሚያደርጉት ጨዋታ የሚጀመረው። የአውሮፓ ውድድር የአውሮፓ ቡድኖች በውድድሩ ላይ ይሰቃያሉ ብላለ ሉዊስ ስዋሬዝ ነው። ይህንን ሀያ ያለው የኢንተር ማያሚው የፊት መስመር ተጫዋች የሆነው ሉዊስ ስዋሬስ የአሜሪካ ሜጀር ሊግ ሶከር ክለቦች በአለም ክለቦች ዋንጫ ጠንኳራ ተፎካካሪ እንደሚሆኑ ነው የተናገረው ሉዊስ ስዋሬስ። በንግግሩም የአሜሪካ ቡድኖች ከረጅም ውድድር ድካም በኋላ ለሚመጡት የአውሮፓ ክለቦች ፈተና ይሆናሉ ብሎ እንደሚያምን ተናግረዋል። የአውሮፓ ክለቦች ደክመው ነው የሚመጡት ያለው ስዋሬስ፣ በዚህ ምክንያት በውድድሩ ይሰቃያሉ፣ አስገራሚ ውጤቶችም ይመዘገባሉ ሲልም ነው የተናገረው። የአሜሪካ ሜጀር ሊግ ሶከር ክለቦች ይህንን አጋጣሚ ተጠቅመው ጥሩ ውጤት እንደሚያስመዘግበው ሱዋሬስ ተናግረዋል። የቀድሞ የባርሴሎና ና ሊቨርፑል ተጫዋች የነበረው ሉዊስ ሱዋሬስ ውድድሩ ፓሪስ ሰን ጀርሜን፣ ሪያል ማድሪድ ወይም ማንቸስተር ሲቲ ያሸንፋሉ ሲልም ነው ግምቱን ያስቀመጠው። ዴቪድ ቤካም የማዕረግ ስም አግኝቷል። የቀድሞ የማንቸስተር ዩናይትድ ና እንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች የሆነው ዴቪድ ቤካም ሰር የሚለውን የክብር ማዕረግ ስምም ተሰጥቶታል። ዴቪድ ቤካም በእንግሊዙ ንጉሥ ቻርለተን የልደት ቀን እንግዲህ ክብረ በዓል ላይ በሀገሪቱ ከትልቅ ማዕረጎች አንዱ የሆነውን ሰር የሚለውን ከንጉሳዊ ቤተሰብ መቀበል ችሏል። ይህንን ተከትሎ ዴቪድ ቤካም ሰር የሚለውን ስም ማዕረግ ያገኘ አስራ አራተኛው የእግር ኳስ ተጫዋች መሆን ችሏል የእግር ኳስ ሰው መሆን ችሏል። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ ደግሞ አራት የቡድኑ አባላት ሰር የሚል ማዕረግ ያገኙለት ቀዳሚው ክለብ ሆኗል። ከዚህ በፊት ሰር ማት በዝቢ፣ ሰር ቦቢ ቻርልተን፣ ሰር አሌክሳንደር ቻፕማን ፈርጉሰን ማዕረጉን አግኝተው ነበር። ቤካም እንግዲህ ለሶስት ዋና ብስት 115 ጨዋታዎችን በማድረጉና በበርካታ ደግሞ የበጎ አድራጋቱ ስራዎች ላይ በመሳተፉ ምክንያት ነው። አሁን ላይ እንግዲህ ለአመታት የክብሩ ስም እንዲሰጠውም ሲጠየቅ የነበረው የቀድሞ የሶስቱ አናብስት አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለ እንደሚገኝ ጭምር ነው እየተገለጸ የሚገኘው። የሳዑዲ አረቢያው ክለብ አልኪላል ተጫዋቾችን በሚጠይቁበት ከፍተኛ ገንዘብ ምክንያት ዝውውሩ መፈጸም አስቸጋሪ እንደሆነበት ነው የተነገረው። የክለቡ ዋና ሥራ አስፈጻሚ በሰጡት አስተያየትም በምንጠይቀው ትልቅ ገንዘብ ምክንያት ከአለም ክለቦች ዋንጫ በፊት አንድም ተጫዋች ማስፈረም አልቻልንም ብለዋል። አልሂላል እንግዲህ ገደብ የለሽ ገንዘብ አለው የሚለው አስተሳሰብ አሁን የለም ያሉት እንግዲህ ኃላፊው፣ ይሄ እውነታ አሁን ላይ አይሰራም እለፉት ብለዋል። ኃላፊ አክሎም የተወሰኑ ተጫዋቾችና ወኪሎቻቸው አልሂላል የበጀት ገደብ እንዳለበት አይረዱም በማለትም የተናገሩት፣ በእርግጥ ተጫዋቾች ሳዑዲ አረቢያ የሚገኙት አውሮፓ ከሚያገኙት ይበልጣል። ነገር ግን ገደብ የለሽ ሀብት ግን የለንም፣ ገንዘብ አናትምም ሲሉም ነው የአልሂላሉ ፕሬዚደንት የተናገሩት። በመጨረሻም እንግዲህ ከሀገራችን አንድ ጉዳይን እናነሳ። የኢትዮጵያ ፕሪምየር ሊግን የተመለከተ ጉዳይን ነው የምናነሳው። ከዓለም ብዙ በራቀው የኢትዮጵያ እግር ኳስ ሁልጊዜም እንግዲህ በየዓመቱ መጨረሻ ላይ የሚደረጉ የዋንጫ ፉክክርና ያለመውረድ ስጋት ጨዋታዎች ላይ ብዙ የሚነሱ ነገሮች ወይም ብዙ የሚመለሱ የማይመለሱም ጥያቄዎችን ይዞ ይመጣል። ዘንድሮ እንግዲህ በዓመቱ መጀመሪያ አምስት ክለቦች በኢትዮጵያ ፕሪምየር ሊግ ወደ ከፍተኛው ሊግ እንዲወርዱ ሁለት ክለቦች ከከፍተኛ ሊግ ወደ ፕሪምየር ሊግ እንደሚመጡ ታስበው ሶስት የትግራይ ክለቦች ከዓመታት በኋላ እንግዲህ ወደ ሊጉ ተመልሰው የ2017 ዓ ም የኢትዮጵያ ፕሪምየር ሊግ ቢጀመርም በሊጉ የመጀመሪያዎቹ ሁለት ጨዋታዎች ላይ ግን ወልቂጤ ከተማ በክለብ እንግዲህ ላይሰንስ ምክንያት ቀደም ብሎ ከውድድሩ ተሰርዞ ወደ ከፍተኛ ሊጉ ሲወርድ ከሊጉ የሚወርዱት ቡድኖችም አራት ሆነዋል። ሰሁል ሽረና ወልዋሎ አዲግራት በመጡበት የዘንድሮው የውድድር አመት ቀድመው ወደ ታችኛው ሊግ መውረዳቸውን አረጋግጠዋል። ኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታና አዳማ ከተማ በተመሳሳይ 38 ነጥብ ይዘው ደግሞ የተቀመጡ ናቸው። ኢትዮ ኤሌክትሪክ የመውረድ ስጋት ከሌለበት በሊጉ 44 ነጥብን ይዞ ዘጠነኛ ደረጃ ላይ ከሚገኘው ከመቻል ጋር እለተ እሁድ በቅዱስ ጊዮርጊስ ሜዳ ቢሾፍቱ ላይ ይጫወታል። ፋሲል ከነማ ከአዳማ ከተማ ጋር ሁለቱም የመውረድ ስጋት ያለባቸው ቡድኖች እለተ እሁድ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነገ ይጫወታሉ። አዳማ ከተማ 38 ነጥቦችን ሲሰበስቡ ባለፉት ተከታታይ አራት ጨዋታዎች ማሸነፉ ይታወሳል። በአመቱ 14 ሽንፈትን እንግዲህ ሲያስተናግዱ ስምንት ጨዋታዎችን በአቻ ውጤት ተለያይተዋል። በተለይም በሜዳው የሚያደርጋቸውን ጨዋታዎች የተሻለ ነጥብ ያገኘባቸው ጨዋታዎች ሆነዋል። ከፋሲል ከነማ ጋር የሚደረገው ጨዋታ እጅግ በጣም ወሳኝ ሲሆን በሰላሳ ስድስተኛው የመጨረሻው የሊጉ ሳምንት ደግሞ ሐዋሳ ከተማ የሚያገኙ ሲሆን ሁለቱም ጨዋታዎች ለአዳማ ከተማ ላለመውረድ በሚደረገው ጉዞ ላይ ወሳኝ ነው። ጨዋታዎቹ በሜዳው ማድረጉ ለአዳማ ከተማ የተሻለ እድልን ሊፈጥርለት እንደሚችልም ይታመናል። ፋሲል ከነማ በዘንድሮ የውድድር ዘመን አስቸጋሪ ሁኔታ ውስጥ እየተጓዘ ይገኛል። በሊጉ 41 ነጥቦችን ሰብስቦ አስራ አንደኛ ደረጃ ላይ ሲቀመጥ ካገኛቸው ነጥቦች መካከልም አስራ አራቱ በአቻ ውጤት የጠናቀቁ ናቸው። ቀሪዎቹ ደግሞ ዘጠኝ ጨዋታዎች በማሸነፍ ያገኛቸው ናቸው። ቅዱስ ጊዮርጊስ ካሸነፉበት ጨዋታ በኋላ በ34ተኛው የሊጉ ሳምንት ኢትዮ ኤሌክትሪክን በማሸነፍ ከተከታታይ ነጥብ መጣልና ሽንፈት በኋላ ወደ አሸናፊነት ተመልሰዋል። የሊጉ ሁለት እንግዲህ ጨዋታዎችን ለፋሲል ከነማ ወሳኝ ሲሆን በ35ተኛው ሳምንት የጨዋታ መርሃ ግበር አዳማ ከተማን፣ በመጨረሻው ሳምንት ደግሞ ሲዳማ ቡና ነው የሚያገኙት። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ እና ደግሞ ሌላኛው ቡድን ድሬዳዋ ከተማ በእኩል አርባ ነጥቦች ይዘው ያለመውረድ ስጋት ቀጠና ውስጥ ይገኛሉ። መቀሌ ሰብአ እንደርታና ኢትዮ ኤሌክትሪክም እኩል 38 ነጥቦችን ይዘው በመጡበት አመት ዳግም እንዳይወርዱ ስጋት ያለባቸው ቡድኖች ሆነዋል። የመጨረሻው ሳምንት ድራማውን ማን ደርሶት እንዴት ይተውናል? ቀጣይ ሁለት የሊግ ጨዋታዎች ደግሞ በርካቶች የሚጠብቁት ጨዋታ እንደሆነ እየተገለጸም ይገኛል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ምሽት እንዲሆንላችሁ ብዬ ነው በአክብሮት የምመኘው። አክብሮት